የእኔ ምክር ውሃ እያነሳ ነው፣ መሬት አልወደቀም ማለት ይቻላል። ዛሬም አንድ እህታችን ወርቅ ገዝታ በዚህ መልኩ ቪዲዮ ቀርጻ ልካልኝ፣ እንደምታዩት ይህንን ይመስላል። አሰላሙ አሌይኩም ወረህመቱላህ ወበረከቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ውድ ሀገሬ ልጆች ሀገራችንን አላህ ሰላም ያደርግልን። ዛሬ ቀኑ ማክሰኞ ነው። ኦክቶበር 21 2025 በዛሬ በማክሰኞ የቀን ውሎ አንዲት እህታችን የመዳም ቅመም አይ ዜዲ ምክርሽ ለኔ ጠቅሞኛል፣ ያንቺን ቪዲዮ ከሰማሁ ጀምሮ ወደ ራሴ እየተመለስኩ ነው ብላ ይሄንን ቪዲዮ ቀርጻ ልካልኛለች ማለት ነው። እውነት ለመናገር ሀቂቃ እኔ ወላሂ ነው የምላችሁ፣ ለራሴ እንደገዛ ያክል ነው ወርቅ ገዛን ሲሉኝ ደስ የሚለኝ ማለት ነው። ምክንያቱም ይጠቅማችኋል። እኔ ግዙ ግዙ ግዙ እያልኩ ምለፈልፈው ለምንድን ነው? እኔ አንድ ቀን ሰርግ ስሄድ እኮ እናንተ ወርቃችሁን ሰጥታችሁኝ አድርጌ አልሄድም አይደለም። ነገር ግን ምንድን ነው ትጠቀሙበታላችሁ፣ ይጠቅማችኋል። ሳታስቡት በቸገራችሁ ጊዜ ማንም ዘወር ብሎ በማያችሁ ሰዓት በማያያችሁ ሰዓት ወርቅ ይጠቅማችኋል። ያየው ይረዳኛል ብዬ አስባለሁ። ለዛም ነው የምቸከችካችሁ እንጂ እኔ ብትገዙ ባትገዙ ለኔ የምጠቅሙኝ ነገር የለም። ግን በተለይ በተለይ ኢትዮጵያ ስትገቡ እዚህ ከሆናችሁ ገንዘብ የምትልኩላቸው ሁሉ ሰላምታችሁን የሚጠብቁ ማለት ነው። ከእጃችሁ ቆም ሲል ብር መላክ ስታቆሙ ይቀያየራሉ፣ እመኑን ይቀያየራሉ። ስለዚህ ኢትዮጵያ ገብተሽ ስምንት ቀን ወይ ወር ቢያስቀምጡሽ፣ ከዛ ውጭ ጸባያቸው ራሱ ቅይር ነው የሚሉት ማለት ነው። ስለዚህ ማወቅ አለባችሁ ውድ ቤተሰቦች። ለዛ ነው እንግዲህ ብዙ ልጆች እንግዲህ የእኔ ምክር እየጠቀማችሁ ነው ማለት ይቻላል። ይህንን ወርቅ እየገዛችሁት ነው ማለት እችላለሁኝ ውዶች። እየግዙ ይጠቅማችኋል፣ ግዙ ነው የምለው ሁልጊዜም ማለት ነው እና ይችህታችን ይህንን ሁለቱን አንዱ አራት ግራም ነጥብ አንድ ነው ማለት ነው። አንዱ ደግሞ ሁለት ግራም ነጥብ አርባ ነው። ይቺ በእጇ የያዘቻት አራት ግራም ነጥብ አንድ ናት። ይቺኛ የቱ ደግሞ አሁን ያነሳቻት ሁለት ግራም ነጥብ አርባ ናት ማለት ነው። ዋጋቸው ይቺ አንድ ሺህ ሁለት መቶ ሀያ አምስት ሪያል ነው ብላለች። ያኛው ደግሞ አራት ግራም ነጥብ አንዱ ሁለት ሺ አንድ መቶ ሀምሳ ሪያል ነው ማለት ነው።